ፍካቷ ጎልቶ በስሟ ትይዩ የተቀመጠችው አዲስ አበባ ብዙሀን በፍቅር የሚመላለሱባት ከተማ ወደ መሆን ተሸጋግራለች። ከባለፈው ጳጉሜን 2017 ወዲህ እንኳም አያሌ የዓለም አቀፍና አህጉር አቀፍ መድረኮችን በከፍተኛ ብቃት አስተናግዳለች። የአደባባይ በዓላቶችም በሚሊዮን የሚቆጠሩ ታዳሚዎች ጭምር እያሳተፉ በክብርና በግርማ ሞገስ ተስተናግዶባታል። 25000 ተሳታፊዎች በአፍሪካና ካሪቢያን የአየር ንብረት ለውጥ ጉባኤ በጋራም ተወያይቶባታል። መስከረም አንድ የተከናወነው የወንጌ ላማኞች የምስጋና መርሃ ግብርም መስከረም አራት የህዳሴ ግድብ መመረቅን በሚመለከት መስቀል አደባባይን ያልጥለቀለቀው ታዳሚ የደመራ ስነ ስርዓት፣ እንዲሁም የእሬቻ ፍንፍኔ በዓል እያልን ስንቆጥር ከአንድ ወር ባልበለጠ ጊዜ ውስጥ አዲስ አበባ አንገቷን ቀና አድርጋ ያስተናገደቻቸው መድረኮቿ ናቸው። በርካታ እውነቶችና እውነቶችን በተለይም ደግሞ አደባባይ በዓላትን ስናከናውን ቆይተናል። ለሀገራችን ትልቅ ትርጉም ያለው የህዝባችንን ጨዋነት፣ እንግዳ አስተናጋጅነት፣ ስነስርዓት ያለው ህዝብ መሆኑ፣ እርስ በርስ ወንድማማችነት፣ እህትማማችነት እየተጠናከረ መምጣቱ፣ የአብሮነት ስሜቱ እየዳበረ መምጣቱ፣ አንዱ ለሌላ ያለው መልካም ስሜት ብዙዎች እንደተመኙት ሳይሆን ህዝባችን እሴቱን ጠብቆ ይልቅስ ይበልጡንም አዳብሮ እጅግ መሰረት በገነባ መንገድ ያካሄዱ ናቸው። በዓላት በጣም የሚያስደስቱ ናቸው። መሰል ከአዳራሽ እስከ አደባባይ የተስተናገዱ መድረኮች ጀርባ እንደ ከንቲባ ዳነች የህዝቡን አንድነት እህትማማችነትና ወንድማማችነት በጉልህ ታይቶበታል። ኢትዮጵያዊ መከባበርና ዘመናት የገመዱት ወዳጃዊ አተያይም ለቅርቡም ለሩቁም ተመልካች ጎልቶ የተጻፈበት ነበረ። ልክ እንደ መስቀል ኢሬቻም በየክፍለ ከተማው በየወረዳው ጭምር እንግዶችን በመቀበል ወደ መሀል ከተማው ሳይመጣ ፕሮግራም ሲካሄድ የነበረበት ነው። በእነኝህ ሁሉ አንድ መሰረተ ልማት አልተበላሸም። አንድ ነገር የተሰበረ ወይም ደግሞ የተዘረፈ የተሰረቀ፣ ሌላ እንደ አሉታዊ ሪፖርት ሪፖርት የተደረገ ምንም ነገር ሳይኖር ያ ሁሉ ህዝብ የተሳተፈበት ፕሮግራም በሚገባ ስኬታማ በሆነ መንገድ መሳተፍ ችለዋልና፣ ከዚህ በላይ የሚያስነሱት ነገር የለም። እንኳን ደስ ያላቸው። እንኳን ደስ በእነዚህ ብዙ ቁጥር ተሳታፊን ባስተናገዱ መድረኮች ድምቀትና ትውፊቱን ሳይለቅ መከበር ደግሞ አዲስ አበባ ብዙ አትርፋበታለች። በእንግድነት ደጇን የረገጡት ሁሉ ቀጥለው ስለመምጣት በአይምሯቸው ስለው ተመልሰዋል። ይህ ይሆን ዘንድ ደግሞ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አባቶች እንዲሁም አባገዳዎች ድርሻ የጎላ ነበር። እንደ ከንቲባዋ በየበዓሉ ባለቤት ሆናችሁ በዓሉን ስትመሩ የነበራችሁ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አመራሮች፣ እናንተ የሰጣችሁት አመራር ለምዕመናችሁ የሰጣችሁት ትልቅ ተልኮና ትምህርት በዓሉን እንዲያምር ኢትዮጵያን እንዲያደርግ የኢትዮጵያን ጨዋነት ብቻ ሳይሆን ያለንን ቆንጆ እሴት ለዓለም ማሳየትን ልንችል ማድረግ ችሏል፣ እና የእናንተም ድርሻ በጣም ትልቅ ስለሆነ ከልብ እናመሰግናችኋለን። አባ ገዳዎች፣ ሀደ ሲንቄዎች በዓሉን የሚያከብረውን ህዝብ በሚገባ መልእክታችሁን አስተላልፋችሁ ተልኮ ሰርታችሁ በዓሉ እንደሆነ ዋና እሴቱ ላይ ትኩረት እንዲያደርግ ከእሴቱ የወጣ ምንም ነገር እንዳይደረግ በማድረግ በዓሉንም በማሳመን ህዝቡንም ወደ አንድነት በማምጣት ትልቅ ሚና ተጫውታቸዋልና ከልብ እናመሰግናቸዋለን። ባለፉት ጥቂት ቀናት የተስተናገዱት መድረኮች የጸጥታ አካላትን ከፍተኛ ጥረትን ጠይቋል። በርካታ እንቅልፍ አልባ ሌሊቶች በእነሱ መንደር ሲያልፉ ደግሞ የኢትዮጵያውያን እንግዳ የመቀበል የኖረ ባህል ሳይጓደል መድረኮቹ ትዝታን ጥለው በሚያልፉ መልኩ ተስተናግደዋል። የጸጥታ አካላት ከመስከረም መግቢያ ጀምሮ ከቋድሜ ጀምሮ እስከ ዛሬ ድረስ ምንም አይነት ረፍት ያላገኛችሁ ለዲትም ቀንም ስራችሁ ላይ በተጠንቀቅ ህዝባችሁን አክብራችሁ በከፍተኛ ትህትና ይህ ህዝቡ የመሰከረውን እውነት ነው የምናገረውና በሚገርብ ትህትና በሚገርም ብቃት ትጋት ኃላፊነታችሁን እና ለእናንተ ክብር ምስጋና ይገባላል። የህዝቡና በከተማው በየደረጃው ያለው አመራርም ከፍተኛ ምስጋና ከአዲስ አበባ ከተማ ከንቲባ ወይዘሮ አዳነች ቀርቦላቸዋል። ከኦሮሚያ ክልል የሸገር ከተማ እንዲሁም በአዲስ አበባ በተለያዩ አገልግሎት መስጫ ተግባራት ላይ ሲሳተፉ ለነበሩትም፣ እንዲሁም ይህ አብሮነትም በሌሎች የልማት ስራዎቻችንም ይደገም ዘንድም መልእክት አስተላልፈዋል። ለሀገራችን ኢትዮጵያ የሚበጃትን የሚሆናትም የሚያሳድጋትን፣ የሚያለቃትን ይሄ ነው። ህዝቦቿ በአንድ ስሜት ተከባብረው ተፈቃግደው በወንድማማችነት አብረው ሲቆሙ ያሉን ባህል፣ ትውፊት፣ እሴት ሌላው የኔ ብሎ ሲያከብር ወይም ደግሞ እንኳን አደረሰ ብሎ ሲያከብርለት ወይም ሲደግፈው መልካም ስሜቱን ሲገልጽለት እንዲሁም በዛው ልክ ደግሞ ተባብሮ በጋራ ሲያለማ እጅግ በጣም ለሀገራችን ትርጉም ያለው ለውጥ ማምጣት የሚችል ነው። እነኚህ በዓላት ላይ የታየው የወንድማማችነት የአብሮነትና የመከባበር ስሜት ደግሞ ወደፊት ምን ልንሰራ እንደምንችል ነግረውናል።